ለቅኝት ባንድ ለቅኝት ለቅኝት፣ ቆይ ያላችሁበት ጥሩ ጊዜ። እግዚአብሔር ፈቀደ ተገናኘን፣ ደስ ብሎኛል። እንኳን ተገናኘን ለማለት ነው። ቆይ ያላችሁበት ጥሩ ጊዜ እየታየን ነው። በየአካባቢው ያለን ሙስሊሞች እያፈጠሩ ሰይፉ ቤቤስን እየተመለከቱ ነው። ሰላም ነው። ዛሬ ዳግማ ትንሳኤ ነው። በየቦታው ደስታ አለ። እንኳን አደረሳችሁ ለማለት ነው ለእናንተ ደቡብ አካባቢ ጨንበላ ላለ በመላው ዓለም ደግሞ የእናቶች ቀን ሁላችሁንም እንኳን አደረሳችሁ ይላል ሴፉ ኢቢኤስ። የእናቶች ቀን እናቱን የማይወድ ሰው አለ ቢሉኝ፣ ሰው ነው አልለውም። ብዙዬ ባለፈውም ሳምንት ነበረች። አሁንም እናቶቻችሁን ለምትወዱ፣ በአጠቃላይ ደግሞ እንኳን አደረሳችሁ እንኳን ወላጅናት እኮ ፍጹም ሳትሰለች ከራሷ አስበልጣ ልጇን ትወዳለች። ማለት በፎቶ ይገለጽ ከተባለ ይሄ ነው፣ ሜዳ ውስጥ ላቧን አፍሰሳ እንደገና ደግሞ ለልጇ ጡቷን አፍስሳ ወተቷን አፍስሳ በጣም ደስ ይላል። ለማንኛውም ሰይፉ ቤቤስ እናንተ ምትልኩልኝ የተለያዩ ፈገግ የሚያስብሉ ጉዳዮች አሉ፣ እናዜ አድርገን እናቀርበዋለን። እሱን አይተን እንመለስ። ናዚ ዜናን በቀልድ የእናቶች ቀን ዛሬ በመላው ዓለም በድምቀት ተከበረ እሰይ እሰይ እሰይ ይከበርልን አዎ በደንብ ይከበርልን ግን ደግሞ ድፍን አለም ለስድብ አፉን ሲከፍት በእኛ የሚጀምረውን ነገር ያውቁ ለምሳሌ የኔ ልጅ አለ በቤት ውስጥ አይታሰሰኝም እምለውን አይሰማም እንዴት እንደሚያቃጥለኝ እኔና መድኃኒዓለም ነን የምናውቅ። ግን ዛሬ ፌስቡክ ላይ ስለኔ ያልጻፈው ነገር የለም አሉ። ሰምቼ ስጠይቀው እሱ ለላይክ ነው አለኝ። ቢላከኝ እኮ እኔ ብዙ ላይክ ሰጠው ነበር። ለባሌ ለበዓል የተሰቀለው የበግ ዋጋ መጠነኛ መሻሻል አሳየ ተባለ። ጎሽ ጎሽ ጎሽ ጎሽ ጎሽ ኢትዮጵያ ውስጥ ተሰቅሎ የሚወርደው እንደው ባንዲራ ብቻ ነበር ይባል ነበር። አረ ነጋዴዎች እንተዛዘ በቀደም ለፋሲካ በእግል ገዛ ወጥቼ ስድስት ሺህ ብር ቢለኝ ሁለት ሺህ አትሸጠውም አልኩት፣ ወገቡን ስቆርጠው ይሄን ሰምቶ በጉራሱ አላሽ ማጠጠ። ናዚ ባሳለፍነው ሳምንት አርሴናል ለዋንጫ ማለፍ ተሳ ነው አሉ። ውስጥ ይብላኝ ይብላኝ ለሌላው ደጋፊ እኔስ ልጄን በልጅነቱ በደንብ ጡቴን አጥብቸዋለሁ እሱን ይባርዛል ኧረ እባካችሁ እንዴ እንደው ክፉ አታናግሩኝ ወደ ሌላ ናዚ ንግባል ናዚ በኢትዮጵያ እንደ ሰለጠነው አለም ወንድ ልጅ ሴትን አያከብርም ተባለ እውነት ነው ለዚህ ግን ምስክሩ እኔ ራሴ ነኝ አሁን ባህር ማዶ ስንሰማ ባል የመኪና በር ካልከፈተላት ሴቲቱ አትገባም ተባለ። እንዲያውም ወንበር ሁሉ ካልተሳበላት አትቀመጥም። መሰልጠን እኮ ሴትን ልጅ ማክበር ነው፣ ግን እዚህ ሀገር ምን ያደርጋል? እንዲህ ብለው ቀለዱ አሉ የመኪና በር እየከፈተ የሚያስገባኝ ወንድ ነው የማገባው፣ ያለችው ልጅ የዚህም ቤት ባለቤት እንዳገባ ይሰማል። ናዚ ከመሰነባበታችን በፊት ግን ለጎረቤቴ ላስካለ መልእክት አለኝ። አዎ ያውልሽ፣ ኮረና ጠፍቶ ነይ ቡና ጠጭ እስከምልሽ ድረስ እንዳትመጭ አንቺ ቀዥቃዣ፣ አንቺ ነሽ ይህን ኮረና የምታመጪው እዛም እዚህ እያልሽ። አዎ እስቲ ለጊዜው ሰርጉንም ለቅሶውንም ተወት አድርጊው። አዎ ደና ቀን እስኪመጣ ድረስ። በሉ እንግዲህ እናንተም ደና ቀን እስኪመጣ ድረስ ሰላም ያገናኘን። መልካም የእናቶች በዓል። እንዴት ነበረ? ሰፊ ቤቤስ ዛሬ በጣም የሚገርም የመዝናኛ ዝግጅት ደግሷል። በነገራችን ላይ ሩብ ጉዳይ ቲያትሩን ለማስተዋወቅ ተወዳጁ ተዋናይ ሳምሶን ታደሰ ቤቢ ዚን ያለው ቤቢ። ከዛ ውጪ በሰይፉ ቤቤስ የመዝናኛ ዝግጅት ላይ አሪፍ አሪፍ ዘፈኖች ሲመጡ ይጋበዛሉና አዲስ የኦሮምኛ ስልቱ ተወዶለታል። አንዱ አለም ጎሳ ዚን ያለው አንዱ አለም አንዱ አለም አረ ብዙ ነገር ነው ያለው። ብቻ ብረን እንሁን ከቅኝት በአንድ መሸጋገሪያ በኋላ ሁሉም ይቀርባል። ምንድነው? መፋዘዝ በዓል ነው። በየቦታው ዘና ነው። ነጣ ቁጥር 1 ፒያሳ ሲኒማን ፕር ፊት ለፊት፣ ቁጥር 2 4 ኪሎ ሚኒልክ ትምህርት ቤት ፊት ለፊት። ክሎዝ ሲቲ የወንዶች አልባሳት ቢውቲ ባይ ጆሲ። ቨርጂኒያ፣ ሜሪላንድ እና ዲሲ ያላችሁ ስለ ውበታችሁ የምትጨነቁ በእውቀትና በልምድ የበለጸጉ ባለሙያዎች ግንባር ፈጥረው ቢውቲ ባይ ጆሲን ከፈቱላችሁ። ቢውቲ ባይ ጆሲ የሜካፕና የጸጉር ሥራ በማንኛውም ጊዜና ቦታ ይሰጣል። ያሳምራል፣ ያስውባል። የሚገርም ሂውመን ሄር በተመጣጣኝ ዋጋ ያከፋፍላል። ልጆቹ ሴቶን ወንድ እኛ ጋ መጥተው በስታይል ጸጉራቸውን ይሠራሉ፣ ይቆረጣሉ፣ ያምራሉ። ጸጉራቸውን በቀለም ማሳመር ለሚፈልጉ ማን እንደ ቢውቲ ባይ ጆሲ። ሙሽራም እንፈሽናለን። ስለ ውበቱ በጸጉር ሥራና በሜካፕ ሙያ የተመሰከረላቸው ባለሙያዎች ሁሌም በፈገግታ ይጠብቁዎታል። በማንኛውም ሰዓት ቢመጡ መስተናገድ ቢችሉም በቀጠሮ ቢሆን ደግሞ ይመረጣል። ቢዩቲ ባይ ጆሲ ለትራንስፖርትና ለፓርኪንግ ፍጹም ምቹ የሆነ ቦታ ላይ እንገኛለን። ቢዩቲ ባይ ጆሲ